ሰላም ሚኒዶች እንዴት ናቸው ደህና ናችሁ በጣም ደህና ነኝ ኦ ማይ ጋድ ሀይሚ ከፋሲል ጋር ነው ከማን ጋ ነው እንደዚህ የመጣችሁ ይሄ ጀርባ የማን ጀርባ ይመስላችኋል የብሩኬ ጀርባ እንዳልሆነ ግልጽና ግልጽ ነውና ይሄ ሰው ማን ነው ቲሸርቱ እንግዲህ የፋሲልን ይመስላል ከፋሲል ጋር ነው የመጣችሁ በቃ ከፋሲል ጋር ነው የመጣችው ድርቅ ከፋሲል ፋሲል ጋር ነው የመጣችው። እና ማን ይመስላችኋል እናንተ? ገምቱ እኔ ግን ፋሲል ይመስለኛል ስገምት ማለት ነው። ምክንያቱም በፍቅረኛ ብቻ እኮ አይደለም። በነገራችን ላይ ዞሮ ዞሮ ልታበረታተውም ትችላለች፣ ወይም ደግሞ ከሌላ ጎረምሳ ጋር ሆና ብሩኬን ፍራንክ፣ ያ ፍራንክ ማለት ብር ነው፣ ፕራንክ ልታረገ ይሆናል ልታደርገው ይሆናል ብዬ አስባለሁ። ዞሮ ዞሮ ሀይሚ ከሆነ ሸበላ ሰው ጋር ከቻሳ ብላ መጥታለች። ነገር ግን የፀጉር ስታይሏ ትናንትና ማታ ከቡሩኬ ጋር ሆና ስትቦረቅ ነበር ያመሸችው። ደግሞ ሰሞኑን ጨዋታ ጨምራችኋል። እንዲህ ነች ና እና ሀይሚና ቡራ ደግሞ ላይብ እየገቡ ነው። ግን ቡሩኬ በራስህ ላይብ እየገባ ምናምን እየተጫወተች ነው እሱ። አንዳንዴ ደግሞ በሀይሚ ብትመጣ ጥሩ ነው። የኔ አስተያየት ነው እንግዲህ፣ እናንተን አላውቅም። ዞሮ ዞሮ እዛ ቤት እያመሸች ከሆነ በሀይሚ ቻናልም አንዳንዴ ላይ ቢገቡበት ጥሩ ነው። ምን አገባሽ ሚል ሰው አይጠፋም። ያው ዝም ብዬ እንደ አስተያየት የተሰማኝ ነው። እኔ አብሮ ላይ ስለመጣልኝ ነው። ና እነ ቦራ ቤት አምሽታ ምናምን ስትሄድ እንዴ ለምድ ነው በእሷ ማይገቡ የማይገቡ እላለሁ። ይህን ያስተሳሰብ ነው እንግዲህ የእሷን አይዶ ነው። ብቻ ዞሮ ዞሮ ግን ዛሬ መታለች። ማን ነው ገምቱ። እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። ከዛ በፊት ግን ሰብስክራይብ ብታደርጉ በጣም ደስ ይለኛል። ሲቀጥል ደግሞ ምንድነው ልላችሁ የነበረው ጥራ ማታ ሲጫወቱ ነበር፣ ጌም ማለት ነው። ከብሩኬ ጋር ከብሩኬ ጋር ሲጫወቱ አምሽተው መቼም ዛሬ እንደማይጣሉ ተስፋ አድርጋለሁ። ተጣልተው ነው አይመስለኝም። ግን እሷ እንግዲህ ዛሬ በአዲስ ነገር ጠብቁኝ ብላ መታለች። እስከ ዛሬ ብሩኬ ሀይሚን አፈቅርሻለው ብሏት አያቅም። አፈቅርሻለሁ የማይላት ደግሞ ስለማይወዳት ነው በሆነ ምክንያት ከሷ መራቅ ይፈልጋል ፍቅረኛ አይነት ብሎ ይፋ ማውጣት አይፈልግም ልክ እንደ ስራ ጓደኛው ነው የሚያያት እያላችሁ ነበረ እኮ እንደዛ መሆን እኮ አሪፍ ነው ገብቷችኋል አሪፍ እኮ ነው ፍቅረኛ ነው ካለ ግን ሁለት ጥቅም ነው የሚያገኝ አንዳንዶች እኮ ፍቅረኛ በመሆን እሱ እንደፈለገው እያደረገ ከዛ ስራውንም እየሰራ ይኖሩ አሉ ግን እነሱ ተከባብሮ ነው የሚሰሩት ተከባብሮ። ፈጣሪ ካላብሮ ይሆናሉ ካላለ ደግሞ እንዲሁ እንደተከባበሩ ልክ እንደ ፍቅርዬና እንደ ፍዋድ ካልተመቻቹ እንትን ይላሉ። ስለዚህ አፈቅርሻለው ለምን አይላትም? የማይገልጻ ሊርቃት ነው ሊሸሻ የሚል አስተያየት አለ። እንግዲህ የእሱ ልብ ነው የሚያውቀው እንጂ እኛ ልናውቀው አንችልም። ግን ላዛር እንኳን አሁን በአሁን ታወቁ፣ አፈቅርሻለው ብሎ ፍቅሩን ገለጸ ምናምን እያላችሁ ነበረ። ስለዚህ አንዳንድ ሰው በተለይ አብሯችሁ ከሆነ አብሮ አደጋችሁ የሰፈራችሁ ልጅ ከሆነ ፍቅረኛ ብሎ እንትን ለማለት ስትላመዱ የእህትና የወንድም ስሜት ይመጣና ፍቅር ለመግለጽ ትቸገራላችሁ። ብትወዱትም ብታፈቅሩት ራሱን ፍቅራችሁን ለመግለጽ የሚያስቸግር ነገር ነው። ለምን? የለመዳችሁ ሰው ነው። ያ ሰው ደግሞ ወዳለ አፈቅራለሁ ብለው ሊርቀኝ ይችላል። እንደዚህ አይነት ስጋት ሊኖርባችሁ ይችላል። ሀይሚ ደግሞ በጣም የሆነች ጥንቁቅ የሆነች ሴት ናት። ገብቷችኋል። ትናንት፣ አሁን ፈቲን አያችሁልኛ? ፈኪ ፈኪ ፈኪ እንደ አይኗን ግልብት አድርገውታ፣ አፈቅርሃለሁ ባክህ አንተን እያሰብኩ ነው መኖር አልቻልኩም፣ ብላ እንግዲህ በድፍረት ፍቅሯን ገልጻለች። አብራት የማይውል የማያድረውን ሀይሚዬ ግን ማለት ነው ተወደዋለች እኮ ትፈልገዋለች። ግን ብትሞት ብትሞት እንደዚህ ብላ ብሩኬን በጭራሽ አትጠይቀው። አፈቅርሃለው በጭራሽ ልትለው አትችልም። እሷ ልትገልጽለት አትችልም። እሱም እንግዲህ ያው አፈቅርሻለሁ የማይላት እንዳያጣት ስለሚፈራ ይመስለኛል። አጣት አለሁ ብሎ ይፈራል። አንዳንድ ሰዎች ይህ ፍቅር ጥያቄ ስታቀርቡላቸው ሊሸሿችሁ ይችላል። ትንሷሆን ሄዳ ነበር አምልጠው ነበር፣ ልታመልጠው ትንሽ ነበር የቀራት። ዞሮ ዞሮ አንዳንዴ ፍቅራችሁን ስትገልጹለት የሆነ ሰው ሊርቃችሁ ይችላል። ብሩጌ እንግዲህ እንደዛ የማይልበት ምክንያት የራሱ ምክንያት ሊኖረው ይችላል። እንግዲህ ስራም እየሰሩ ሊሆን ይችላል። ነገር ግን አንዳንዴ ደግሞ ፍቅረኛሞች ቢሆኑም ሚዲያ ላይ ላያወጡ ይችላሉ። ምክንያቱም ሶሻል ሚዲያ ላይ የሚወጣ ፍቅር እንደምታዩት ነው። በሳምንቱ ይለያያሉ፣ በሳምንቱ ይጣላሉ። ሰው ሶሻል ሚዲያ ላይ ማውጣትም ላይፈልጉ ይችላሉ። እነሱ ፍቅራቸውን ማለት ነው። እንግዲህ የሚሆነው አይታወቅም ጊዜ የሚፈታው ነገር ነው። እንግዲህ አንድ ዓመት ሙሉ ሲኖሩ ብሩኪያ እፈቅርሻለሁ ብሏት አያቅም። ይሄም የእናንተም የእኛም ጥያቄ ነው። እወድሻለሁ ነው እንጂ ሚላት፣ እንደ እህቱ እንደ ፍቅረኝ ናት አብሬያት እኖራለሁ። በተአምር አንድ ቀን ስለ ወደፊት ነገር አውርቶ አያቅም። ሶ ጊዜው ገና ስለሆነ ይመስለኛል። እነሱ በውስጥ ጨርሰው ለእኛ እንግዲህ የሚነግሩበት ቀን ሊኖራቸው ይችላል። እንደሚዋደዱ በደንብ ያስታውቃል፣ የሚያደርጉት ነገር ሁኔታቸው ሁሉ ነገራቸው እንደሚዋደዱ ያስታውቅባቸዋል። ሀይሚም ከሱ በሌታት አያስፈልግም እሱም ከእሷ መለየት አይፈልግም። ምክንያቱም በፍራንክ መልኩ ብዙ ነገሮችን አይተናል፣ እንደሚፈላለጉ እሷ ወንድ ጋር ስትመጣ ብሩኬ እንዴት እንደሚናደድ እንዴት እንደሚጮህባት ህይወቴን በጠበጥ ሲሆ ህይወቴን አበላሽሽው የሚለው ቃል ከሱ ይወጣል። ይሄ ማለት በቃ ተስፋ አድርጓል ማለት ነው፣ ከእሷ ጋር እኖራለሁ ብሎ ሌላ ሰው ጋር ምንም ነገር መጀመር አይፈልግም። ከሷ ጋር መኖር ነው የሚፈልገው ሰው ብሩኪያ ከሀይሚ ጋር የመኖር ፍላጎት አለው፣ መለየት አይፈልግም፣ ግን ሶሻል ሚዲያ ላይ እንደዚህ መግማማት መላላጥ የሚፈልግ አይመስለኝም። ሲቀጥል እሷም ቢሆን ከሌላዋ ሴት ጋር ሲመጣ እንዴት እንዳለች አይታችኋል። ባለፈው በህይወት የተጫወተ ክብኝ ቀለድ ክብኝ በቃ ብዙ ነገሮችን ተናግራች። ይሄ በቃ እንደሚዋደዱ ወደፊት አብረው መሆን እንዳሰቡ ያሳያል። በቃ እነሱ ባይናገሩም በማየት ብቻ ሁለቱ ልጆች እንደሚዋደዱ ያስታውቃል። ሶ ሊለያት ይፈልጋል ምናምን እኔ አይመስለኝም። ይሄ ነገር አያስማማኝም። ግን የሚያለያያቸው ምናልባት ሰው ሊመጣ ይችላል። የተፋቀረ ሁሉ አብሮ አይኖርም ታውቃላችሁ። መለየት ሊመጣ ይችላል፣ አለመግባባት ሊፈጠርባቸው ይችላል። እነዚህ እነዚህ ነገሮች ካልተፈጠሩ ብሩኬ ከሀይሚ የሚረቅ አይመስለኝም። ግን ደግሞ በጣም ብዙ ነገሮች በመሃላቸው እያጣሏቸው ነው። ከዚህ በኋላም ሊያጣሏቸው ይችላሉ። በእርግጥ እየቆዩ እያደጉ ሲሄዱ ሁሉንም ነገር ይለያሉ፣ ክፉና ደጉን። ከመጣላት ይልቅ ነገሮችን ተነጋግሮ መፍታትን ይለምዳሉ ብዬ አስባለሁ። ሶ አሁን ላይ የዛሬው ነው። ሌላ ወራችሁ የመጣሁት ይሄ ሸበላ ሰውዬ ማን ነው? ፋሲል ነው ብዬ ነውን የማስበው። ብቻ እንግዲህ ማን ነው እንደዚህ ሀይሚ ተጠምጥማበት የመጣች? ብሩኬን ጉድ ልታደረገው ነው። ታይ ሀይሚ ታይ፣ ፍራንክ አታብዩ፣ ታይ፣ ታይ፣ ታይ፣ ታይ ኔ ፍራንክ ካበዛሽ ማለት ነው። የሆነ ቀን የእውነት የሆነና ጉድ እንዳትሆኝ የማይፈታ ችግር ውስጥ እንዳትገቡ ልክ እንደመጀመሪያው ማለት ነው። እንግዲህ እኔ ፍራንክም ይሁን እውነትም ይሁን ብቻ አይደነ ከሆነ ሰው ጋር መታለች ሀይሚ ማለት ነው። ጀርባውን አዙረው ነው የመጣች። እንግዲህ እኛ የምናውቀው ሊሆንም ይችላል የማናውቀውም ሊሆን ይችላል ፋሲልም ሊሆን ይችላል እንግዲህ አይታወቅም። እንግዲህ ማታ ነው የምናየው ማንነቱን በደንብ የሚታይልን ሰው ተጣልተው ምናምን አይሆንም ምክንያቱም ትናንት ማታ አብረው እንደነበሩ ታውቃላችሁ። ብዙ ነገሮች እንዳሳለፉ ሌላ ነገር ተፈጥሮ አይሆንም። የሆነ ወይ ተጣልተው ወይ የሆነ ነገር ኖሮ ቢሆን ምናልባት ብድሩ አልትመልስ ምናምን እንላለን። አሁን ግን ምንም ልንል አንችልም። ሶ ወይ የራሷ ጓደኛ ይሆናል ወይ የሰፈር ልጅ ብቻ አላቅም። ማን እንደሆነ ለመገመት ይከብዳል። ማንነቱን ከኋላ ባየው ዙም ባረገው እኔ ምንም ሊታወቀኝ አልቻለም። ጭንቅላቴ ላይ እየመጣልኝ ቀጥታ ፋሲል ነው እንግዲህ ልቤ ውስጥ ስለማስበው ይሁን አንዳንዴ አብረው ይመጣሉ እያልኩ ስለማስብም ይሁን አላውቅም። ብቻ እንግዲህ ሀይሚ ከሌላ ሰው ጋር መጥታለች። ዞሮ ዞሮ ሰላማዊ እንደሚሆን እርግጠኛ ነኝ። ወይ ፍራንክ ነው፣ ወይም ደግሞ ለብሩኬ የምታስታውቀው የእሷ ቤተሰብ ምናምን ሊሆን ይችላል። እንግዲህ እውነታውን ማታ ነው የምናየው። እስከዛው ድረስ ባይ ባይ